ማሳሰቢያ! ለሳንኩራ ወረዳና ለአካባቢው ማህበረሰብ በሙሉ እነሆ። ስለ ፖሊዮ በሽታ ምን ያክል ያውቃሉ? እንግዲያውስ ካላወቁ ይወቁ የፖሊዮ በሽታ ፖሊዮ በተባለ ቫይረስ የሚመጣ በሽታ ሲሆን በተለይ ህጻናትን ከአካል እስከ ሞት የሚያደርስ አስከፊ በሽታ ነው ይህ በሽታ ምንም አይነት መድኃኒት የሌለው ሲሆን ብቸኛው አማራጭ መከላከያ ክትባት ብቻ ነው ስለዚህ የሳንኩራ ወረዳ ማህበረሰብ በሙሉ በሁሉም ቀበሌና ከተማ ላይ የአራተኛ ዙር የፖሊዮ በሽታ መከላከያ ክትባት ስለሚሰጥ ወላጆች እድሜያቸውን ከአምስት ዓመት በታች የሆኑ ህጻናትን በሙሉ ከዚህ በፊት ቢከተቡም ባይከተቡም ከታህሳስ 3 እስከ 6 2018 ዓመተ ምህረት ድረስ ለተከታታይ አራት ቀናት በጤና ባለሙያዎች ቤት ለቤት የፖሊዮ በሽታ መከላከያ ክትባት ዘመቻ የሚሰጥ ስለሆነ ወላጆች ይህን የፖሊዮ በሽታ መከላከያ ክትባት ቤት ሆናችሁ ልጆቻችሁን ማስከተብ ይኖርባችኋል። በተጨማሪ ከፖሊዮ መከላከያ ክትባት ዘመቻ ጎን ለጎን የሚሰሩ ተግባራቶች ማለትም፣ አንደኛ ከዚህ በፊት የመደበኛ ክትባት ጀምረው ያልጨረሱና ምንም ክትባት ያልጀመሩ ህጻናት መደበኛ ክትባት ተለይቶ የሚሰጣቸው ይሆናል። ሁለተኛ በተፈጥሮ የቆልማማ እግር ችግር ያለባቸው የሚለዩ ይሆናል። ሶስተኛ የከንፈር እና የላንቃ መሰንጠቅ ችግር ያለባቸው ህጻናት የሚለዩ ይሆናል። አራተኛ የፌስቱላ እና የማህፀን ውልቃት ያጋጠማቸው እናቶች ችግሮችን የመለየትና የማህጸን ጫፍ ካንሰር ምርመራ ህክምና አገልግሎት በተቀናጀ ሁኔታ የሚሰራ ሲሆን፣ ወላጆች ህጻናትን በማስከተብ ከዚህ አስከፊ በሽታ ህጻናትን መታደግ ይኖርባቸዋል። ህጻናት መከተብ መብታቸው ሲሆን ወላጅ ማስከተብ ግዴታው ነው። ልብ ይበሉ ወላጆች፣ ልጆቻችሁን በማስከተብ ኃላፊነታችሁን እንድትወጡ መልእክታችንን በጥብቅ እናስተላልፋለን። የሳንኩራ ወረዳ ጤና ጽህፈት ቤት